ሀይሚ ከባድ መልክት አስተላልፋለች ለሶሲ ማለት ነው አንበሳ ሆኜ ሰው ከሚወደኝ ሀያ ሆኜ ሰው ቢወደኝ ይሻላል ብላለች ማለት ነው ይሄ ደግሞ ለማን ለዛች ለአንድ ቅፍንድር አለች እንዲ ሽንቴ ሜሪንዳን ያለች ሶሲ ተብዬዋ ማለት ነው እና እኔ የሀይሚ ጥፋት ምኑ ጋ እንደሆነ ምንም እየቀባኝም አይደለም ሀይሚን በጣም እንደ ጥፋተኝነት እያየች ነው የሚሰማት ሶስና ማለት ነው። ሰላም ሰላም፣ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን ማለት ነው። ቤተሰብ፣ እኔ በጣም ደህና ነኝ፣ ይመስገን ማለት ነው። ትንሽ ድብር ብር ብር ብሎኛል ማለት ነው። ለምን እንደሆነ ታውቃላችሁ? ሃይሚሌ ሶስ ስለተነሳችባት ማለት ነው። እና የእውነት በጣም ናፈቀኝ ብሩኬና ሃይሚ ሰላም ማለት ነው አብሶ እቺ ሱሲ ተብያ ዳኒ የሚባለው ከህይወታቸው ወጥቶ ብሩኬና ሀይሚ ሰላም የሚሆኑበት ሆነት ዛሬ እየናፈቆኝ ሁሉ ቪዲዮ ሁሉ ማየት ጀመርኩ የድሮ ፎቶቸውን ሁሉ ማየት ጀመርኩ ማለት ነው። እና እና እኔ ትናንት ሶሲ በጣም ስትናገራት ከፋኝ፣ የሆነት ለመናገር ማለት ለምን ከዳኒ ዳስ ሌውረጂ ዳኒ እኮ ምንም ካፉ ያወጣው ነገር የለም ሀይሚ ካፉ ምንም ቃል ስለ ፍቅረኝነትም ስለ ምንም ነገር ያወሩት ነገር የለም። እንዲሁ በባዶ ሜዳ ልጅቷን በልታስ ጨርስ ስጋዋን እንዴ በቃ ምንም እንዲገና ብቻ ተቀራረቡ፣ ጥሩ ነገር አላቸው ብቻ ስለተባለ ጥሩ ነገር ብቻ አላቸው ከዳኒ ጋ እንዲሁ ተቀራርቧል። የተቀራረቡ ምንበት ምክንያትም በቡርኬ ኬዝ ነው እንጂ ዳኒ አሁን ሀይሚ እሱን ቱርትላ በስማማረ ቢጠበስ ራሱ አይሸታት ምንጅ መጠብሶ ራሱ አይመስለኝም እውነት ለመናገር ማለት ነው። ሲቀጥል ማለት ነው ለምን አንዳንድ ጊዜ እኮ መጥኖ ሲሰራ ነው ሁሉ ነገር የሚሆኑ ማለት ነው። ለምን ሶሲ የምትገባው ለዳኒ ናት። ለምን ቱልቱላ ስለሆነች፣ ማለት ጉረኛ ስለሆነች፣ ያው እሱም ጉረኛ ነው እሷም ጉረኛ ማች ያደርካሉ። ማለት ሀይሚ ደግሞ እንደዚህ አይነት ባህሪ የለባትም። በቃ እርግት ያለ ስክን ያለች ሴት በቃ የሴት ተምሳሌት ናት። እና ብሩኬ ደግሞ ያ ነው ለእሷ የሚገባው የሚገባው እሱ ብዬ አስባለሁ ማለት ነው። እና ሶሲ እኛ የምንነግርሽ ነገር አንቺ ውዛው ዳኒ ተብይሽን ሰው እሹሹ እያልሽም እያቀፍሽ ምንም ያሽ እዛው ከአንቺ ጋር ነው። ግን አሁንም ሀይሚኛ ሀይሚ ሚ ሀይሚን ሜንሽ የምታደርጊው ሀይሚን ምንም ስህተት የለባት ምንም ያደረገችው ነገር የለም። ግን እንዲሁ ብለሽ የእሷን ስም ለማንሳት ካልሆነ አውቀሽውን ብለሽ ከእሷ ጋር ለማጣራት ብለሽ ወይ አውቀውሁን ብለው እልህ መጥፎ ነው። ከባቸ እልህ መጥፎ ነው። እንዲቀራረቡ ወይ እንትን አንድ ላይ ሆነው በህልህ ተነሳሽነት ጓደኛ ማቾች እንዲሆኑ የምታደርግ ከሆነም ያ አይሳካልሽም። ብሩክንና ሀይሚንና ዳኒን አንድ ላይ አድርግቼ እኔና ብሩክ አንድ ላይ እንሆናለን የምትሄድበት መንገድ አይሆንም። አካሄድሽም አካሆንሽም እንደዛ ነው የሚመስልብሽ ማለት ነው። ለምን ትናንት ስትናገሪ የነበረው ነገር እኔ ብሩኬን ከአንቺ በፊት ነው የማውቀው፣ ምን የምለው ገለመሌ ምናምን እያልሽ ነው። ባወቀ አይደለም ዋና በሰራ ነው ጠቢብ በሆነ ነው። ሴት ልጅ ብልህ ናት እና አንዴ ልቡን ወስደዋለች፣ አሸንፈዋለች ማለት ነው። ልቡን ከወሰደች በኋላ ካጠፋችሁ በኋላ አንቺ ብሩኪ የኔ ላርግ ብትይ አይሆንም። ለምን አንቺ ጋር ቢሆንም ልቡ ያለው ሀይሚ ጋ ነው። ለዛ ብሩክ ለአንቺ መሆን አይችልም። አንደኛ ጥያቄ ማለት ነው። ሲቀጥል ሀይሚ ራሱ ዛሬ በጣም ከባድ መልእክት ነው ስቶሪ ሊያርግ ታለች ለአንቺ ነው ይሄ። እንትን ካለች ማለት አንበሳ ሆኜ ሁሉም ሰው ቢጠላኝ ይሻላል፣ ሀያ ሆኜ ሁሉም ሰው ከሚወደ ለምን አንበሳ ሆኜ ማለት ብዙ አንበሳ ሆኜ ከሚወደኝ ሀያ ሆኜ ሁሉም ሰው ቢወድ። ሀያ ማለት ሞኝ ናት፣ ተሸካሚ ናት፣ ቻይ ናት። አንበሳ ማለት ደግሞ በጣም ሀይለኛ ነው፣ ግዙፍ ነው። ገባሽ አይደለ? እሷ ደግሞ ሀይሚ ደግሞ አንበሳ መሆን አትፈልግም ማለት ነው። እኔ እሷ እኮ ለአንቺ ወርዳ፣ በዚያ ላይ ያለክ መናገር፣ መሳደብ ስድብ ባይዘው ዲግሪ አይጠይቅም። አንቺ የምትናገሪውን ሀቅት ማረጋግጧት አይደለም አንቺ በሰጠሻት ሞመንት እሷ መመለስ አቁቷት አይደለም። እንዲህ ጸጉርሽ ነፍስ እንደተወረገረገ ሁሉ የእሷም ጸጉር መወረግረግ ይችላል። ግን እሷ የኔ ያ ማህበረሰብ አደለም የእሷ ጸባይ አደለም ያ ነገር ማለት ነው። ለዛ ነው መልስ ያልመለሰችልሽ። ትናንት ራሱ በትዕግስት እንደዛ ስትናገሪያት ምን ስትናገሪያት ምንም ዝም ብላ በቃ ዝም ብላ ነው ያወራችሁ። ለዚም ካሜራውን አጥሽ የለኝ ነው ለምን? በቃ ሰለቻት ይሰለቻ ባይዘው ስሞ በቃ ያሉን ነገር ያሉን ያለ ነገር ስትባል ይሰለቻል። በዛኔ ደግሞ አንቺ ኢሞሽናል እያረሻት ነው እንድትናገሬት የሆነ ተናግረሃ ተናግረሽ እሷ አንቺ አናግረሽ ሰውን ታናግሪያለሽ ሶሲ ማለት ነው። እሷን ሀይሚ ተናግረሻት በኋላ ሀይሚ እኮ ካፏ እንደዚህ ቃል ወጣ እንድንል ማለት ነው። ገባሽ አይደለ? አንቺ አሁን እንድ ሳታስበውን ባለፈው፣ አዎ የብሩክ ጠረን ሁሉ ናፍቆኛል ምናምን ብለሽ አሁን እሱ አስበሽው አይደለም ከአፍሽ የወጣው ሳታስቢ ነው። ግን አይምሮሽ ምን ያህል ጋር ብሩክ ጋር እንዳለ ያስታወቃል ማለት ነው። ለዛ ሀይሚ ስትናገ አንቺ ስትናገሪ ሀይሚ አንቺ ሃይለ ቃል ስትናገሪ ሀይሚ የሃይለ ቃል እንድትናገር ይችኗል ለመገፋፈት። እሷ ደግሞ ያ የእሷ ባህሪም አይደለም ጸባይም አይደለም ከአንቺ ጋር ወርዳ መትሰዳደብብ ምክንያት ለምን አይመቻት እንደዚህ ዓይነት ስድብ ማለት ነው። ሀይሚ ማለት የጋሽዬ ልጅ ናት፣ ተቆንጥጣ ያደገች ልጅ ናት እና ይህ ከገባሽ መልስ ሰታሻለች ማለት ነው። እግዴታ ላንቺ ቪዲዮ ወታ እየቀረፀች መስራት አይጠበቅባትም ማለት ነው። ገባሽ አደለ? ያ ላንቺ መልስ ሰጥቶሻል ማለት ነው። ሲቀጥል አንቺ ዳኒን አቋል የምትሆነ ፍቅረኛሽን የምታውቂው አንቺ ነሽ፣ ሀይሚ ያደለች የምታውቀው ማለት ነው። ሀይሚ በአጭር ጊዜ ውስጥ ነው የመጣው። እሱም ከብሩጋ በብሩጋ ባለው ኬዝ ነው እንጂ ያገናኛቸው ምንም ያገናኛቸው ነገር የለም። ለዛ ጸባዩን ካወቅሹ አንችንሽ ያለሽን እንትን መስፈርት የምታውቂው ማለት ነው። ሀይሚ አይደለችም እና ቡችላሽ ነሽ።